ሰላም ሰላም ቤተሰብ እንዲናቹ ሰላም ናቹ? እኔ እግዚአብሔር ይመስገን። ዛሬ እንግዲህ ሪች እዚህ ቦታ ቀጥራኛለች። ያው ለምን እንደቀጠረችኝ ግን እኔ እንጃ እኔ አላወኩም። እና ዛሬ ማወራ ነገር አለ ብላኛለች ተገናኝተን እና እስኪ አንድ ላይ የምንከታተል ይሆናል። ሰሞኑን ደግሞ ታውቃላችሁ ያው ከቃል ጋር ያለን ግንኙነት ያው ከቃል ጌ ጋር ያለን ግንኙነት እንግዲህ ያው አክትሟል። ካሁን በኋላ እኔ ከሷ ጋር ምንም ግንኙነት የለኝም። አሁን የራሴን ህይወት ጀምር ያለው የራሴን ላይፍ ጀምር ያለው ያው ታውቃላችሁ መቼም ቪዲዮን ስንት ነገር እንደ ያደረገችን ነገር አለ። በጣም እኔን ጎርታኛለች፣ ውስጤን ጎርታኛለች ወማንም የለውም ብለ። እኔ ግን እግዚአብሔር ይመስገን ያው ከእግዚአብሔር ምንም አይሳኑም። እንግዲህ ያው አቼን አግኝቻለሁ እኔ እና ካሁን በኋላ ያለኝን ነገር ከሳጋ ያው ጨርሻለሁ እኔ። ዳልቻት አለውሳ እና የራሴን ሕይወት ጀመር ያለው። እንግዲህ ዛሬ አሁን ሪችም እየመጣች ነው። እስቲ ያለውን ነገር እናያለን እንግዲህ ያው ደግፉኝ፣ እናንተ በተቻላችሁ አቅም እና እኔ በጣም የተጎዳው ሰው ነኝ እና እንድትደግፉኝ ፈልጋለሁ፣ በጣም እንድትደግፉኝ ፈልጋለሁ እና ችግሬ ነው መቼም ታውቃላችሁ። ሌላው ደግሞ ጋይስ ምን መሰላችሁ፣ ደግሞ ያው ያ አንድ ዳይት የሚባል ሰው አለ። ደሞ እኔ በጣም ስሙን መጥራትን እያስጠላኝ ነው። ከሱ ጋር ደሞ እኔ እኔ እሱን ልጅ እኔ እንዴት እኔ ምን እንደለጠፋት እኔ እንጃ እሱ ላይ እኔ እኔ እንጃ እኔ እኔ እሱ ልጅ በጣም እየበጠበጠኝ ነው ያለው ወይ እና እኔ ሰላሜን እየነሳኝ ነው። ደግሞ ዛሬ እመጣለሁ እያለ እና እሱ ልጅ እኔ እንጃ እኔ እኔ ምን ችግር እንዳለበት እኔ ነው መሰለኝ በጣም ንቆኛል። በእውነት በጣም ነው የናቀኝ

አረ፣ እንዴ በጣም ጓጉቻለሁ። ምንድን ነው እ በጣም ደስ ያለኝ በጣም ደስ ያለኝ ደስ ያለኝ። አንቺ ብቻ ሰርፕራይዝ አድርግኝ እሺ

ሜዲካል ምርመራ አይደል? ዋው! እንዴ! አሪፍ ነው እግዚአብሔር። እና እንዴት ነው እኔ ነው በጣም ደስ ብሎኛል። አረ በእውነት የሁለት ሳምንት ምንም ችግር የለም። እንዴት ታረው ነው እና ደስ ብሎኛል። ቤተሰቦች አረ ደስ ብሎኛል። ዛሬ ሰፕራይዝ አምጥታልኛለች ውዳባሪ ቤት አረ በጣም ደስ ብሎኛል። እንደ ካሁን በኋላማ እንዴ እናት ከጎንሽ ነኝ፣ እና ካሁን በኋላ ትልሽን ምናምን ደግሞ አንድ ላይ ነው የምንሄደው ማለት ነው ማለት ነው ቶሎ በል በቃ፣ ተንፋጥ አንተ ማድረግ ያለብን ነገር ብቻ በቃ። በእኔ በኩል ደስተኛ ነኝ፣ ባንተም ነገር ደስተኛ ነኝ፣ ነገር ደስተኛ ነኝ፣ ነገር ውስጥ ያለኝ እነሱ ብቻ፣ እግዚአብሔር ይቅናል ያሳካልን። እና ከአሁን በኋላማ ምንም እንዳታሰኝ። አሁን እንዴት ነው የምናደርገው? አሁን እንዴት ነው? እሺ ማለት ምን? ቶሎ በል ያልኩ እኮ ለዛ ነው። መጀመሪያ ማድረግ ያለብህ ነገር ምንድነው? ተቃለክ ተቃል ጋር ያለ ነገር ትቋጫለህ። ከዛ በኋላ ቶሎ ብለክ ሽማግሌ መላክ አለብህ። አረ ነው ጫርሽ ያለው

እኔ ከሌላ ያላገኘውት እኮ ነው። ካንቺ ዛሬ ያገኘት ቀላል በእውነት ለዛ ነው ደስ ደስ ብሎኛል እና አንድ እና እኔ እሱ ሰው ይሄን እንደው ሌላ ነገር እኔ በጣም በለው ዋናው ማይንድ ነው። የሰው ልጅ ግን በጣም በእውነት እና ጋይሶች እና ዋናው የሰው ልጅ እጥረቱ ሳይሆን ዋናው ማይንዱ ነው። በማይንዱ ነው የሚጠቀሙ እና የራሳቸው ጉዳይ ነው። ይሄው እና ፍቅር ታዲያ በኔ በኩል ያለው እናሽ፣ ምን ታስቢያለሽ ታዲያ? አለ ምንም አላስብም። በቃ ሁሉ ወደፊት ላይ ማድረግ ያለብን ነገር ብቻ ነው ማስበው። በቃ መስተካከል ያለበትን ነገር ብቻ ነው ማስበው። በቃ ደስተኛ ነኝ አሁን። እኔ ካንተ ልጅ በመፈጠሩ በጣም ደስተኛ ሆኛለሁ። በጣም በጣም ከምታስቡት በላይ ቤተሰብ፣ እኔ በጣም ደስተኛ ነኝ። አያልቅበት ምክንያቱም በጣም ተጎድቷል። በቃል ምክንያቱ በጣም ስለተጎዳ አሁን በእኔ መካስ አለበት ብዬ ነው ማምነው። ታጣላችሁ አልቡልኝ። እኔ እንደ መጥፎ ነው የምታየኝ፣ በቃ እንደ ክፉ ነው የምታየኝ። ግን እውነታው ይሄ ነው። በቃ እውነታው እኔና እናያልቅበት በጣም እንዋደዳለን። ፍቅር አለን እናያልቅበት በቃ ከዚህ በኋላ ወደ ህይወታችን መግባት እንደሌለባት ብቻ ነው በቃ የሚሰማኝ አሁን ላይ ደግሞ ደስተኛ ነን በቃ በጣም ደስተኛ ነን አንቺን በቃ የሆነ የምናስብበት ጊዜ አይደለንም በቃ ምንም ብትይ ምንም ብትናገሪ ምንም ቢመጣ በቃ እሱን ልትጎዱት አችሉም በቃ ካሁን በኋላ ማለት ነው እና ጋይሶች ምን መሰላችሁ ከህይወት ያውጥ ይቻታለሁ ቃል የምትባል ሴትዮ እኔ ደልቻታለሁ አሉ። ካሁን በኋላ አልፈልጋትም እሷም የራሷን ላይፍ ትኑር እኔም የራሴ ላይፍ ኑር ያለው እና እስከዛሬ አብሬያ ስኖር ምንም ነገር ያደረገችልኝ ነገር የለም። ከጀበና እና ጀበ በጀበና ጀርበኝ ከማቁሰል ውጪ ምንም ያደረገችልኝ ነገር የለም እና መካሳ አለበት። ሰው ደግሞ የፈለገ ወንድ ቢሆን ደግሞ መበደል የለበትም። ስለዚህ የሚፈልገውን ነገር መደ ማድረግ አለፈ እና እኔም ደግሞ ያው እሷ ግን ያንን ስታደርግ የነበረው ከጎኑ ማንም የለም? ከእኔ ውጪ ማንንም እንትን አይደለም። የት የት አባቱ ይሄዳል ብላ ነው። ግን እኔ ፈጣሪ ይመስገን፣ ግን እኔ ያላሳጣኝ ያው አቻዬን አግኝቻለሁ። ከአሁን በኋላ ከእሷ ጋር ነው ላይፌን መቀጨው እና እንግዲህ፣ ምን ትያለሽ? ፍቅር ምንም አይደለም። በቃ ደስተኛ ነኝ። በጣም ደስ ብሎኛል፣ ከምታስቡት በላይ ማለት ነው። ያረገሽልኝ ወንድ ነው። በሱ ገና እኮ ነው እንዴ? አሁን እኮ የሁለት ሳምንት ላይ በቃ። ሌላው ነገር ደግሞ ዳይሶች ውሸት ምን አመጡት ነገር ከአሁን በኋላ አይቀጥልም። እና የእውነት ነው እና ተከታተሉኝ። እና እስከዛሬው ስነግራቸው የነበረው እንግዲህ ማ አታምኑም ይሆናል አሁን ግን የእውነት ሆኗል። ያው እንግዲህ ፍቅሬንም ያወሳይቻቸዋለሁ። ያው እንድትደግፉኝ እንድታበረታቱኝ ነው የምፈልገው። በእኔ ያለኝ ሀሳብ ይሄ ነው እንግዲህ ሁሌ እንደ ክፉ ነበር የምንታየው። በቃ እኛ ቃል ላይ አልቀበት ችት እንዳደረገ ነው ምናምን ግን አይደለም። እውነተውን እንደዚህ ነው። በቃ እኔና አልቀበት ፍቅር አለን፣ መውደድ አለን። ይሄ ብቻ ነው እውነተው። በቃ ምንም ነገር እንት ማለት አያስፈልግም። እንደምታዩት ነው ማለት ነው። እውነተውን አምናችሁ መቀበል ብቻ ነው ያለባችሁ። ቃልም እውነተውን መቀበል አለብሽ። በቃ እመኝ፣ እኔና አልቀበት እንዋደዳለን፣ ማመን አለብሽ። በቃ ይሄን ብቻ ነው ልሽ ቃል ያው ደግሞ አሁን ደግሞ ያው ጋይሶች አሁን ልጁ መምጣቱ ስለማይቀር አሁን ደግሞ አንዳንድ ነገር ያስፈልጋል። ቤቢ ሻወር ምናምን እሱም ይመጣል እና ሁሉም ነገር እናደርጋለን። ያው እንግዲህ እናንተም ጸድዩልን፣ እንግዲህ አበረታቱኝ፣ እኔንም ደግፉኝ፣ ከጎናችን መሆን አለባችሁ። በተለይ እኔንም ደግፉኝ። እኔ በጣም የተጎዳው ሰው ነኝ፣ በጣም በእውነት ስንት ስደቀስ ስደለቅ የከረምኩ ሰው ነው። እና በጣም ደግሞ እየደገፋችሁ ነበር ጋይሶች። እና አሁንም ድጋፋችሁ ደግሞ አይለይም። እንግዲህ ደግሞ ከሳቸዋለሁ ሰፕራይዝ አድርጌ ደግሞ አንድ ቀን። እንግዲህ ፕሮግራማችን ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር አድርጉ። ደግፉኝ። መቼም እንደማትደግፉኝ አልጠራጠርም ከወዷ ባለቤት